አሰላም አለይኩም ወረህመቱላሂ ወበረካቱ። ዛና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብ ብዙ ትቶበድ ሰላም ሰላም። ክርስቲያንቶች እንዴት ናችሁ? ባላችሁበት አዳይጠብቅልን። ልቤት የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማለት ዛሬ በአዲስ መጣሁላችሁ። ዶሮ ሰደር የሚባል ነው ማለት ነው ማለት ነው እንደምታዩት ማለት ነው፣ ዛሬ አሁን በአራት እዚህ ጋር አለብኝ። በአራትን እጨምርበታለሁ። እዚህ ጋር ደግሞ ጨው፣ እዚህ ጋር ነጭ ሽንኩርት፣ ትንሽዬ ዘይት አደርግበታለሁ።

ይህንን በደንብ እንዲገባልኝ እንዲጠጣልኝ ያደረገዋለን እያያችሁት ማለት ነው። ዛሬ እንዴት እራት ነው ላይ ዛሬ የሚሰራ እና ደግሞ ዱአ አድርጎ ማለት ነው። ዱአ አድርጎ ነ ስዚህ ይሄ እስራቅ ነው። እስራቅ የምትባል እየተደባደበች አይደለም። እውነት የእውነትን የምላችሁ በጣም የፈራሁት እኔ ወላሂ ድንገራችሁ እናቴ እና ከዚህ ከአውዳቢ ነው። ከዚህ ከዱባይ ቅርብ ነው አሉ። እውነት እንትን ምንድን ነው የሚባለው ምንድን ነው የሚባለው ሰውዬው ጋር ቅርብ ነው። አንድ ወንዝ ብቻ ነው አሉ። እውነት እሱ አሁን ከመጣች አሉ እዚህ ዱባይ ይመጣል አሉ። ሀገራችን የሚደረጉት ማለት ነው፣ በሚሉት ተኩሱ ማለት ነው። እኔ ደግሞ በጣም ነው የምፈራው፣ እና እሱን ነግሮኝ ማለት ነው። ቅድም ሴትዮ እና ልጅቷን ብሎት ሲያሳዩት እውነት፣ ወይኔ እናትን ሳላ ያልኳቸው፣ እና አንቺን የምትሞጪ ያለሽ እናት እናት እንትን ያለሽ አሉኝ። እንደ ያው እናቴን አይቼ ደስ ይለኛል። እናንተስ እዚህ ተሰብስባቸው ነው እኔ ብቻዬን እዚህ እያልኳቸው ያልኳቸው ስንተኛ ስግደተኛ ስንት አለ? የሚያክልን ነዶ አድርጉልን። ወዳሂ በጣም ፈራሁን። እሱ ከነገሩ ይጀምር። እኔ እውነት እንቅልፍም ዛሬ የሚመጣብኝ የሚመስለኝም በጣም ነው የፈራሁት። ዱፍ ዱፍ የሚለውን ማለት ነው። እውነት ፈራሁን። እውነት መሻከር እዚህ አገር እዚያ አገር መሻከር አላለስም ላይ ፈራሁን። በጣም ነዶ አድርጉልን። በጣም ነው የፈራሁት እኔ ማለት ነው። እውነቱን ስነግራችሁ በጣም ነው የፈራሁት፣ እና ይሄንን ይኸው አንድ አስራ አምስት ደቂቃ ጥጥት ይላል ማለት ነው። ይጠጣዋል። ከዛ ደግሞ እየፈላ ነው አሁን ነው